ሱሪና ሄርሜላ ሰዎች አይደሉም፣ ነገር እኮ ነው። በሚሰማው በሚታየው ነገር ሰላም ይላል ጉራጌ። ሶሊና ሄርሜላ የሚገናኙ ሰዎች አይደለም ብሎ ተነፋረቀ ሰውዬው፣ ማለት ነው እንግዲህ። ምን አክል እንደናቋት ማለት ነው። የሷ ውሾች ደግሞ አታሽቀብጡ የምሬ ምላቸው አያቸው አይደለ። ሶሊና ሄርሜላ የሚገናኙ ሰዎች አይደሉም። ሄርሜላ ትላንትና እያወቋድ ሰውላት እና ከብርሃም ጋር እንድትለጣጠፈ ያደረካት የለም እንግዲህ የመኪና እንትን ሰርፕራይዝ ተደርጋ ሁሉም እየጠየቀኝ ነው፣ ብዙ ሰው የሚደብረኝ ነገር የለም ብላ ሀሳብ ስትሰጥ ነበረ ማለት ነው። ቡድ እነዚህ ናቸው የተግማሙት እንጂ፣ እውነት ለመናገር ፍቅር በፍቅር ሆኖ የሚኖር ሀገር ናት ማለት ነው። ሰላም አሌይኩም ረመቱላ በረካቱ። ውድና እያደረጋችሁ ማለት ነው፣ ውድ ማለት ነው። ልጁ ደግሞ አብሶ አብርሃም ዜጋ ከዛችን ሄዶ ሌላ ቪዲዮ ይሰራል። ከሩታ ሌላ ታሪክ ይሰራል። በቃ ከሩታ ከሚስቱ ጋር መርጦ ቪዲዮ ይሰራል። ከዛችን ሄዶ ግን የማይረባ ቪዲዮ እየሰራ ማለት በቃ ክብሯን ዝቅ ተደርጎ እየተሰራ ስለሆነም ደስ ብሎኛል ማለት ነው። እየተጫወቱበት መሆኑን እኔ ድሮ ማቃለው አሁንም ማቃለው። ጨዋታ ጢባ ጢቤ ነው የሚጫወቱበት። ገና ይጫወቱ። ርካሽ ሴት ማንም ይጫወትበት። ሁነን ለመናገር የማንም መጫወቻ ትሆንና ይሄ ሰውዬም ደግሞ ምን ይላል፣ ሄርሜላ የሚገናኙ ሰዎች አይደሉም። አታዩም? እንግዲህ ተመልከቱልኝ። የእሷ ውሾች ደግሞ ዝም ብላችሁ ታሽቃብታለች። ዝም ሄርሚዬ የኔ ቆንጆ የኔ ገለመኔ የኔ ገለመኔ። ሴትነታችሁ እንደሚያስጠላ ራሱ አታውቁም? እንደዛ ስትሏል። ርካሽ እምነት፣ ርካሽ ወራዳ። ገና እድሜ ልኳን ስትዋረድ ትኖራታለች። እና ውድ ቤተሰቦቼ እንዴት ናችሁ ለምትሉ እንዴት ነሽ ትሉኛላችሁ አንዳንዴ ያኛው ስልኬ ትቼ ስለመጣሁኝ ኮሜንት መጻፍ ራሱ መመለስ አልችልም፣ ብዙም ማለት ነው። እኔ ደህና ነኝ አልሐምዱሊላህ፣ በጥሩ ሁኔታ ላይ እየኖርኩ ነው። ግን እያመመኝ ነው። አየሯ አልተስማማኝም ማለት ነው። ውድ ቤተሰቦ ወይ እንዲስማሙኝ እንዲስማማኝ ድዋ አድርጉልኝ፣ ወይም ደግሞ ከዚህ እንዲወጣ ድዋ አድርጉልኝ። በቃ አለቀ። እኔም ሁሉም ነገር ተስማምዶኛል፣ ግን አየሯ አልተስማማኝም። እውነት ለመናገር አይስማማም በጣም ምግቡም እንደዛ አትላመዱትም። በቃ እንዴት ልበላችሁ፣ አስቸጋሪ ነው ማለት ነው ወላሂ። ቆይታችሁ ስትመጡ እንደው በሁለት ሁለት ዓመታችሁ ብትመላለሱ ነው የሚሻላችሁ እንጂ ሁሉንም ነገር የተቀያየረ ነው። ምግብ አይስማማችሁ፣ አየሩ ምናምን እና እንደዛ ነው እላችኋለሁ። ለማንኛውም ሀገራችሁ ገብታችሁ የምትኖሩ ያደርጋችሁ እና እያስፈራራኋችሁ አይደለም፣ ግን ቆይቼ ነው የምጣውኝ ስለቆየሁን አላውቅም፣ አየሩ አልስማማኝም በተአምር እና እንደዛ ነው እላችኋለሁ። ውድ ቤተሰቦች እንግዲህ ወይዘሪት ያ ቃላት አለልም ቤተሰብን ሄድች ወይዘሪት ሄርሜላ ስድስዳደግ ስድ አደግ አሳዳገ ብትለሽ ማለት ነው ይኸው እንግዲህ ሄርሜላና ሶሊያና የሚገናኙ ሰዎች አይደሉም እ ሄርሜላና ከሄርሜላና የወኮት ትላንትና ነው እንግዲህ ተመልከቱ። እና ታዲያ ሄርሜላና አብራ ሩታዬ በምን ተአምር ይገናኛሉ? በምንድን ነው የሚዳረሱት? ወይም ደግሞ እኩል የሚሆኑት ብለህ ነው አንተ ከባሏ ጋር አምጪታ ያገናኘው ከአብርሃም ጋር ያገናኘው ማለት ነው ከሩታ የሩታ ኮ ጫፏ ተደርስሞ ኮች ሴት የምሬን ነው ብላችሁ ውድ ቤተሰቦች እየመረራችሁ ዋጡት። ለሩታ ጫፏ አልኳችሁ፣ ጫፏ ስላችሁ የሩታ ማንነት መድረስ አትችልም። ገባችሁ አደላ ሩታ ነጹ ሴት ናት። ያቺ ቆሻሻ ሴት ስለሆነች ነው ይህ የምላችሁና፣ በምንም ተአምር የሩታ ጫፉ እንኳን መድረስ አትችልም። የሩታ ሩብ እንኳን መሆን የምትችል ሴት አደለችም ማለት ነው። ምክንያቱም የወረደች ናት፣ የወረደች ናት የምላችሁ በድርጊትዋና በስራዋ በሁኔታዋ በመለጠ አጠፏ በንግግሯ በሁሉ ነገሯ የወረደችና የዘቀጠች ሴት ናት። የፈለገን ቢሆን ሴት ልጅ ለዶላር ብላ ለገንዘብ ብላ ይሄንን አክል ራሷን አታራክስም። እኔ ታራክሳለች ብዬ አላስበም። የምሬ ነው የምላቸው። ስንቶቻቸው አሉ አደል እንዴ? ቡና ቤት የሚሰሩ ተሸክሞ የሚዞሩ ገበያ ንግድ የሚወጡ ሴቶች አሉ ክብራቸው ጠብቀው እና እንደዛ አይነት ሴት እንትን ትላላችሁ በቃ ያቺ እንደዚህ አይነት ሴት እና እሱ ዋጋ ሄዳችሁ ስታዩ በጣም የምታስጠላችሁ ማለት ሴት ናት ለማለት ራሱ ይከብዳል። እኔ ሴት ናት ብለው እንዴት እንደወለዷት ማቀው ታሪክ የለም። አብርሃም ደግሞ ስራ አባት እምነት ስራ አባት የእናንተ ውጤት ነው፣ እናመሰግናለን። እናንተ ላይክና ቪዲዮችን እስከ መጨረሻ ስላያችሁ ነው መኪና የገዛሁት እዚህ ደረጃ ስለደረስ ነው ብሎ አብርሃም እንግዲህ ተነግሯል። አዎ ላይክ ሲደረግላቸውና ቪዲዮ ሲታይላቸው ነው እንግዲህ የሚቆጥርላቸው ማለት ነው እንጂ የሰብስክራይብ ብዛት አይደለም። በነገራችን ላይ ታውቃላችሁ ሀያ ሺ ሀያ አምስት ሺ ሰብስክራይብ ካላችሁ በቂያችሁ ነው። ምንድን ነው ቪዲዮ መታየቱና ላይክ መደረጉ ብቻ ና ብቻ ነው። እናንተ ላይክ ስታደርጉ ሼር እንዳደረጋችሁ ነው ዩቱብ የሚያደርገው ለምክንያቱም ለሌላ ሰው ይደርሰዋል ማለት ነው። እና እውነት ለመናገር እናንተ ምንትናላላችሁ እናንተ የአብርሃምና የሩታ ደጋፊዎች እኮ የምሬ ነው ብላችሁ ብቀን በጣም አዛኞችና ጎበዞች ምርጥ ሰው ናችሁ። ለምን እንደዚህ እንዳልኩ ታውቃላችሁ? ብዙ ጊዜ ስለተመለከትኳችሁ ለብዙ ሰው መለወጥ ሰበብ ስለሆናችሁ፣ ለብዙ ሰው ደግሞ እንዲለወጥ ስለምትፈልጉ፣ ጥሩ ደረጃ እንዲደርስ ትፈልጋላችሁ። እኔ ብዙ ጊዜ ስለተመለከትኩኝ ነው ይሄ የምለው ማለት ነው እና እናንተ የሚያሰባችሁን እያሳካላችሁ ነው ምለው። እውነቴ ነው የምላችሁ። የእነሱ ቻናል ይዛችሁ እኮ ቲክቶክ ሰፈር ትሮ ወጡ ነበር። የእነሱ ቪዲዮም ታዩ ነበር። የእነሱ ላይክ ማድረግ ላይክ አድርጓላቸው ሰብስክራይባቸው ይንቀሳቀስ። ስንት ምስ እናንተ አብርሃም፣ አንተ ከዚች ሴትዮ ጋር ድራማ አትስራብን። በቃ ና አንፈልግም። እውነት አንፈልግም። ተመልካቾችህ እኮ ያንተም፣ የሩታም የእናንተ ለውጥ የእናንተ ሰርታችሁ መለወጥ የእናንተ ጥሩ ደረጃ መድረስ ተመልካቾች በደንብ የሚፈልጉት ሰዎች ነበራችሁ፣ ግን አሁን ፈልጉት። ውድ ቤተሰቦች ሲሰራ ሲሸቅልባት በዛች ሴትዮ፣ ምክንያቱም አብርሃም ከሩታ ጋር ነው ያለው። የምሬ ነው የምላችሁ። እና በነገራችን ላይ ውድ ቤተሰቦች አግኝታታለሁ ሩታን ማለት ነው፣ አይቻታለው እና አራስ ቤት ስትሄዱ ወይም ደግሞ የሆነ ነገር እንደዚህ ቪዲዮ መቅረጽ ምናምን እኔ ይደብረኛል። ሲጀመር ሰው ይገባል ይወጣልና የሆነ ይደብራል። ገባቸው አደለ? እኔ ቪዲዮ እንትን አይለኝም። ቪዲዮ ደግሞ ሌላ ጊዜ ይሰራለሁ ከቻልኩ ማለት ነው። ከቻልኩም ብቻ አደለም እሰራለሁ። አሁን ሩታ በራስነት ካወጣቸው አርባ ቀን ወይም ወር ከምናምን ሲሆናት አዲስ አበባ ነው የሚሄዱት። እዚህ ሊቀመጡ አይደለም ሊሄዱ ነው ማለት ነው። ውድ ቤተሰቦች በቀጣይ እንግዲህ ቤታቸው ሰርፕራይዝ ይደረጋሉ፣ ወይም ደግሞ ያስመርቃሉ። የምሬን ነው የምላቸው። የሌላቸው እንዳይመስላቸው አላቸው። ጎዞች ናቸው ይሰራሉ። ቁም ነገር ላይ ነው የሚያስቀምጡት። ድራማ ይሰራሉ፣ ይነፋረቃሉ፣ እያለቅሳሉ። ያለቅሳሉ፣ ይነፋርቃሉ፣ እያገኛሉ። አለቃ ተነፋርቆ ማግኘት በአሁኑ ሰዓት በጣም ከባድ ነው። እያገኙ አውቀውበታል። ያላወቀችበት ማናት? ያቺ ጀዝባ ናት ማለት ነው። አላወቀችበት። እሺ፣ የሷ የት ለመድረስ ነው? ቤት ለመግዛት ነው ወይ ወይስ ሀብታም ለመሆን ነው? ሚሊነር ለመሆን ነው? ወይስ ምን ለማድረግ ነው? ቆይ የሰው ግንባል ቅፋ አድርጋ ስታለቅ ስነበረው ሰሞኑ ፈጣሪ ሆ ያለ ይቅር በለኝ። እኔ እኮ ወርጄ ይባታለሁ ስንት ነገር ስላት ነበረ። እውነት ለመናገር አሁንም ካላቆመች እላታለሁ። አለፋ አታተመች ሴት ማለት አብርሃም ላይ መለጣጠፍ ካላቆመች። ሩታ ግን ይኸው ድራማ ሰራች። እስከሚበቃ ድረስ ከወንድ ሳትለጣጠፍ ሰራች። ልጇን ወለደች። ጎበዝ አይደለችም እቺ ሴት? ጀግና ሴት አይደለችም? የምሪ ጀግና አይደለችም? እስከ ዘጠኝ ወር ሙሉ አለብኝ ብላ ደከመኝ ሰለቸኝ ሳትል ስትሰራ ነበር አይደለ? እስከምትወልድ እስከ ጥግ ድረስ ድራማ ሰርታለች። የሰራችው ከባል ዋጋ እንጂ ከማንም ጋር ተነታርካ ወይም ደግሞ ከማንንም ከማንም ጋር ተጨቃጭቃ ከማንም ጋር ተለጣጥፋ አይደለም። እራስዋን ችላ። እችኝቱ ግን የሰው ባል ተለጥፋ ጠሪ ውድግስቱን ስጠኝ። ሌላ ምንላለው? ምንም አለለም። ውድ ቤተሰቦቼ እቺ የተንቢ አይቻታለሁ። እሷ መታለች። እዛ ግን አብርሃም ሩታ እና የተንቢ የሚገናኙ ወይ የሆነ ነገር አይደል የሚመስላችሁ ውድ ቤተሰቦች? ፍቅር በፍቅር ዳደው እነዚህ ተንገዚስ ማለት ነው። በተለይ ግን የተንቢ ለምንድነው ግን ቪዲዮ ቪዲዮ ራሱ ያልቀረጸችው? ማለት ስለ እነሱ ራሱ ጥሩ ነገር መታወራው፣ ሚዲያ ላይ ግን ፍቅር በፍቅር ናቸው። ለማንኛውም ልንገራችሁ ብዬ ነው። ሚስጥር አታውቅ የምር እሷ እና አና ብርሃት እቺ ማናት የተንቢ ምናምን እንደት ነው ይላሉ ነበረች። እሷም በቃ እንዴ ልበላችሁ ፏ ተብሎ ይዋላል ከተባለ እንዲህ ደዋለች ነው እኛ ፏ ብለን እንየዋል ነው። ለማንኛውም ተገናኝተናል። ሌላ ጊዜ ደግሞ በድጋሚ እንገናኛለን። ይሄዳሉ ትንሽ ነው ቢቆዩም፣ ብዙ አይቆዩም። እዚህ ሁለት ወር ሶስት ወር እንደዛ አይቆዩም። ግን በፊት ሩታ እኮ ስድስት ወር ቆያለሁ ብላ ነበረ። ግን አትቆዩም ስድስት ወር አትቆይም። በተአምር አትቆይም። አልቆይም ብላለች ይላችኋለሁ። እና የሄዱ ችግር የለውም። አንተ ደግሞ ወስላታ ማን ነው የሰሙ። አቤላ አቤላ፣ ከሩታ ጋር እኮ በምንም የሚደራሱ የሚገናኙም ሰዎች አልነበሩም። ሰላሙን ሁሌ